ከመቶ ዓመት በላይ ያስቆጠረ ክለብ ነው። የኢትዮጵያ ባንዲራ ከመድፍ ጋር የአርሰናል ስታዲየም ውስጥ እንዴ ሉክ ምንድን ምንድን ነው የሚያዩት። የድሮ ማሊያቸው በጣም የሚያስቀው። በመድያድች የተከረከመች ሳር መታዚህ ሙዚየም ውስጥ ተቀመጠች። ምክንያቱም የአርሰናል ታሪክ ከዚች ሳር ጋር ይያያዛል። ስለዚህ ስ የአርሰናል ማሊያ ማሊያ ማሊያ ለአርሰናል አድናቂዎች ይገዛላችሁ። ሲዋጋውን የአርሰናል ማሊያ ኦሪጂናል የሚባለው ስንት ነው ዋጋው? ከቦታው እዚህ እየበሉ እየጠጡ ነው የሚያዩት። ከዚህ ኳሱ የሚመጫቸው። እናንተም አሁን ኳስ አያችሁ ነው የሚባል። ይሄ ደግሞ አርሰናል ተጫዋቾች መልበሻ ክፍል ነው። ይህ ደግሞ አርሰናል በሜዳው ጨዋታ ሲኖረው አርሰናልን የሚገጥሙ እዚህ ነው የሚያርፉት። ይሄ ሻወራቸው ነው። አረበስ ነው። የራሳቸው ሜዳ ስለሆነ ነው። የእነኛ እኮ የሚገርም ነው። መልበሻ ክፍሉ፣ መታጠቢያ ክፍሉ ምናምን፣ ግን የእንትኖች ግን ይለያል። ሊጋጠሙ የሚመጡ ደግሞ ስ አሁን ማንቸስተር እዚህ ሲመጣ ማለት ነው እንግሊዟ ዋና ከተማ ለንደን ውልዊች በተባለ አካባቢ ይገኝ የነበረም የሮያል አርሰናል የመሳሪያ ማምረቻ ፋብሪካ ሰራተኞች ለምን የእግር ኳስ ቡድን አናቋቁምም ሲሉ ተሰባሰቡ። እነዚያ የጦር መሳሪያ ማምረቻ ፋብሪካ ሰራተኞች ተሰባስበው የፈጠሩትን ቡድን ደግሞ ዲያል ስኩዌር በማለት ጠሩት። ታዲያ ዲያል ስኩዌር የተሰኘው ያ ክለብ በወቅቱ በለንደን ውስጥ ዝናው እየጨመረ መጣ በአጭር ጊዜ ውስጥ ከዚያም በ1891 ዓ ም ከተመሰረተ ከስድስት ዓመት በኋላ ዲያል ስኩዌር የሚለውን የክለቡን ስም ወደ ሮያል አርሰናል ወደሚል ቀየሩት። ከዚያ በኋላም ብዙ አልቆይም፤ የስሙ አመጣጥ ልክ እንደዚሁ ወዲያው ከሶስት ዓመት አመት በኋላ ደግሞ መልሰው ሮያልን በመተው አርሰናል በማለት ብቻ ጠሩት። ዝናውና ተጽዕኖ በእግር ኳስ ታሪክ ውስጥ በጣም ሰፊ ነው። ከአውሮፓ እስከ እስያ፣ ከአፍሪካ እስከ መካከለኛው ምስራቅ በመቶ ሚሊዮኖች የሚቆጠሩ አድናቂዎች አሉት። ሀገራችን ኢትዮጵያም እጅግ በጣም በርካታ የአርሰናል ደጋፊዎች አሉባት። አርሰናልም የኢትዮጵያ ደጋፊዎቹንና የተወሰኑ ሀገራት ደጋፊዎቹን ለይቶ የየሀገራቸውን ባንዲራ በስታዲየም ውስጥ አስቀምጧል። ያለ ለንደን ከኋላ የምትመለከቱት ደግሞ ግዙፉ የኤምሬትስ ስታዲየም ወይም የአርሰናል ስታዲየም ነው። ዛሬ እንግዲህ የአርሰናል አድናቂዎች፣ የእግር ኳስ ወዳጆች አብራችሁን ቆዩ። ግዙፉን የአርሰናልን የኤምሬትስ ስታዲየም ከአፍ እስከ ገደፉ ገብተን እንጎበኘዋለን። ከአርሰናል መልበሻ ክፍል እስከ ተጋጣሚዎቹ መልበሻ ክፍል፣ ጉዳት ደርሶባቸው ከሚታሹበት ክፍል እስከሚጫወቱበት ሜዳ፣ ከክቡር ትሪቡን እስከ ጥላፎቅ ዞረን የማንጎበኘው ቦታ አይኖርም፣ በስቴዲየም ውስጥ ማለት ነው። ወልካም ቱ ለንደን። ለንደን ያለ ነው የዩቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቷ ጫናት አትዘንጉ። ምክንያቱም በቅርቡ ሁለት ሚሊዮን ሰብስክራይበር እንገባለን። ስለዚህ ዛሬ ኦፊሻሊ ለንደን ያለነው፣ የለንደን ጉብኝታችን ሲቀጥል ደግሞ ተረኛ የምንጎበኘው የኤምሬትስን ስታዲየም ነው ማለት ነው። አብራችሁኝ ቆዩ። ሌስኮ ወደ ስታዲየም። ስታዲየሙ ከመግባታችን በፊት ግን በዙሪያ ያሉ ነገሮችን አይተን ተረጋግተን ነው የምንገባው ማለት ነው። አብራችሁኝ ቆዩ። የለንደን የኤምሬትስ ስታዲየም የአርሰናል ስታዲየም ጉብኝታችን ጀመረ። ከመግባታችን በፊት የስታዲየሙን ዙሪያ ላሳያችሁ። አርሰናል እንግዲህ የተመሰረተው በ1886 ዓ ም በስኮትላንዳዊው ዴቪድ ዳንስኪን እንደሆነ የኋላ ታሪኩ ይናገራል። እንዲሁም ደግሞ ሌሎችም በዛ ሰዓት የጦር መሳሪያ ፋብሪካ የነበሩ ሰራተኞች ተሰባስበው የመሰረቱት ነው። እንግዲህ ክለቡ የመጀመሪያ ጨዋታውን የሚያደረገው በታህሳስ 11 1886 ዓ ም በኢስተርን ወንደረርስ በሚባል አካባቢ እንዳደረገ ጨዋታውን ተጽፏል። በዚያ ጊዜ እንግዲህ 6 ለ0 አሸንፎ በርካታ የለንደን ደጋፊዎች ትኩረት ለመሳብ ችሏል። አርሰናል ይሄ ብቻ አልነበረም። በእንግሊዝ እግር ኳስ ሊግ ውስጥ ለመሳተፍ የመጀመሪያው የደቡብ እንግሊዝ ክለብ የሆነው አርሰናል በሀገሪቱ ከፍተኛ ዲቪዚዮን ውስጥ ከ1919 ዓመተ ምህረት ጀምሮ ሳያቋርጥ በመጫወት ረዥሙን ጊዜ ያስቆጠረ አንጋፋ ክለብ ነው ማለት ነው። እንግዲህ የክለቡ ታሪክ እጅግ በጣም ሰፊ፣ በርካታ ድሎችን የተቀዳጀበት ነው። እጅግ በጣም በርካታ ዋንጫዎችንም አንስቷል። ታሪኩ በጣም ሰፊ ነው። የአርሰናልን ስታዲየም ከመጎብኘታችሁ በፊት እንግዲህ በስታዲየሙ ዙሪያ ላይ የምታያቸው ሶስት ወሳኝ የአርሰናልን ታሪክ ከቀየሩ ተብለው ከሚታሰቡ መካከል አንደኛው የቴሪ ሄነሪ ሐውልትን ታገኛላችሁ ማለት ነው። እንግዲህ ቴሪ ሄነሪ ከ1999 እስከ 2007 ዓ.ም እዚህ ክለብ ውስጥ ቆይቷል። በዚህ ክለብ ቆይታው ደግሞ የምንጊዜውም እስካሁን ድረስ የምንጊዜውም የክለቡ ጎል አስቆጣሪ ተብሎ ነው ክለቡ በታሪኩ የሚያስታውሰውና የክለቡንም ታሪክ ጎል በማግባት በከፍተኛ ሁኔታ ቀይረዋል ከተባለ ተጫዋች መካከል ግንባር ቀደሙ ሄነሪ ነው ማለት ነው። ለዚህም እንግዲህ በ377 ጨዋታዎችን ተሰልፎ ከዛ ውስጥ 228 ጎሎችን አስቆጥሯል ማለት ነው። እንግዲህ ከዛ በኋላ ወጥቷል። ከዛ ግን ለአጭር ጊዜ ወደ አርሰናል ተመልሶ ነበር። በዛ ጊዜ ደግሞ ሌሎች ተጨማሪ ሁለት ጎሎችንም አግብቷል ማለት ነው። በዚህ እንግዲህ የምንጊዜም ከፍተኛው ጎል አስቆጣሪ ተብሎ ዛሬ ድረስ አርሰናል ስታዲየሙንም ከመጎብኘታችሁ በፊት እንግዲህ እንደዚህ ሐውልቱ ተሰርቶ ይጎበኛል ማለት ነው። ሶ የአርሰናል ስታዲየም ጉብኝታችን በይፋ ጀምረዋል ማለት ነው። አሁን ወደ ሜዳው እየገባ ነው፣ ወደ አርሰናል ሜዳ። ሶ እንግዲህ ኦዲዮ ዲቫይስ ሰጥተውኛል። በኦዲዮ ዲቫይስ ታሪኩን እያዳመጥኩ ኒይስ። አሁን ወደ መድፈኞቹ ወደ አርሰናል ሜዳ እየገባ ቀጥ በላይ ሄዳለች። ቀጥ ብዬ እየሄድኩ ነው። አይ ቲንክ ይሄ ፓርኪንጉ ነው። በፓርኪንግ ውስጥ ነው ጎብኝ የሚያስገቡት። ቀጠሏል። አሁን በደረጃ ወደ ላይ ይመጣ። እስካሁን ምንም ነገር አይታይም። ባይዘ ኦና ነው ሜዳው ይሁን ነው ቤዚካሊ። ይሄ እንግዲህ ምንድን ነው የሚባለው፣ ክቡር ትሪቡን ነው የሚባለው። ካይንዶፍ እንደዛ ነገር ነው። ቪይፒ እንግዶች ምናምን፣ የክለቡ ባለስልጣናት ምናምን ሲመጡ የሚቀመጡበት ነው። ይሁና 60 ሺ ሰዎችን ግጥም አድርጎ ነው የሚይዙ። በጣም ሂዩጅ ነው። እንደምታዩት ዳይመንድ ክለብ ብለውታል። የወንበሩም ቀለም ይለያል። ከነዚ እነዚህ ቀይ ናቸው፣ የፕላስቲክ ወንበሮች ናቸው፣ መደበኛ የስቴዲየም ወንበሮች ናቸው። እነኚህ ግን ጥቁር ናቸው። በጣም ምቾት ያለው ወንበር እዚህ ላይ ነው። ኳስም ወደፊት ለማንኛውም ይሄ ዳይመንድ ክለብ የሚባለው የክለቡ ባለስልጣናት የሚቀመጡበት ልዩ ወንበር ነው። የመጀመሪያው የሜዳ እይታ ስታዩ፣ የመጀመሪያው ስቴዲየሙ ስትጎበኙ፣ የመጀመሪያው ቱር የሚሆነው እዚህ ጋር እነዚህ መቀመጫዎች ማየት ነው። በነገራችን ላይ ራሱ አሰራሩ በጣም ቢገርም፣ እነሱ ሜዳው ግማሽ ላይ ሆነ በ ያደርጋቸው በጣም በቅርበት ነው የሚያዩት ማለት ነው። አሁን ሜዳው በቃ እዚህ ጋር ተቀምጬ ይሄኛውም ጎል ይሄኛውም ጎል በቅርቤ ናቸው። ሲሪስሊ በጣም በጣም በቃ እንዲታይ ሆኑ ነው የተሰራው። ይሄ የስቴዲየሙ አገነባቡ አጠቃላይ ይሄ ስራው ከዚህ ጋር ስትሆኑ በቃ ኦልሞስት ሜዳ ውስጥ ያላችሁ እስኪመስላችሁ ድረስ በቅርበት ነው የምታዩት። አሮ ካሜራ ላይ ይሄ ነገር ያስታውቃ ያስታውቃ አላቅም ግን በጣም የሚገርም የሚገርም ኒ ይሴ ቲክቶክ ቪዲዮ እየሰሩ ነበር ጨርሷል። እኑረድ ከታች ደግሞ ሜዳ እዚህ ጋር ሲሆኑ ደግሞ የበለጠ ሰልጣ ነው የሚቀርበው። አሁን ለእግር ኳስ አፍቃሪዎች እዚህ ተገኝቶ የአርሰናልን እግር ኳስ የማየት የመሰለቁ ትልቅ የሚናፍቁት ነገር የለም። እውነት ይሄ በጣም የሚገርም የሚገርም አስቡት፣ ከመቶ አመት በላይ ያስቆጠረ ክለብ ነው። የኢትዮጵያ ባንዲራ ከመድፍ ጋር የአርሰናል ስታዲየም ውስጥ እንዴ ቋንቋ ጠፋብኝ እኮ ሉክ ምንድን ነው የማየው ረዙም አድርግልኝ አንተ ሰውዬ የኢትዮጵያ ባንዲራ ላይ ላይ ምን ይላል አርሰናል ይላል ኢትዮጵያ ይላል ባንዲራው መሀል ላይ ደግሞ የመድፍ ስዕል አለ ለማንኛውም የኢትዮጵያ የአርሰናል አድናቂዎች የኢትዮጵያ ፍላግ እዚህ ተሰቅሏል አሮ ነው ለምን እንደሆነ ልጠይቀው የኢትዮጵያ ባንዲራ ለምን በአርሰናል ስታዲየም ውስጥ ከዓመት ዓመት እንደሚውለበለብ ጠየቅኩ እና የተመለሰልኝ መልስ ሎያል የሆኑ ደጋፊዎች ናቸው። ኢትዮጵያውያን ማለት ነው። የተለያዩ የደጋፊ ማህበራት አሉ፣ በተለያዩ አለም ማለት ነው እና የአርሴናልም ደጋፊዎች በኢትዮጵያ፣ በሲሼልስ፣ የናይጄሪያ የተለያዩ ሀገራት ባንዲራ እዚህ ተለጥፏል፣ ስቴዲየም ውስጥ በዙሪያው ማለት ነው እና የተለያዩ ስላችሁ የሁሉም አይደለም፣ የአርሰናል ጠንካራ ደጋፊዎች ያሉበት እና የደጋፊዎች ማህበር አለ፣ የተለያየ ሀገር የአርሰናል ደጋፊዎች ማህበር የሚባል በኢትዮጵያም አለ እና እነሱን ለማሰብ እና ለነሱ እውቅና ለመስጠት እና ቤተሰባዊነትን ለመፍጠር በሚል እንግዲህ የአርሰናል ደጋፊዎች በኢትዮጵያ ያላችሁ ወይም የአርሴናል ሰራዊቶች ቡድን እንግዲህ ክለቡ እንደዚህ ሪኮግናይዝ አርጎ አክብሮ የባንዲራ ሰቅሎ ሁልጊዜም የኢትዮጵያን ደጋፊዎችን ከአመት አመት የሚያስብበት ነው ማለት ነው። የኢትዮጵያን ጨምሮ የተወሰኑ ሀገራት ባንዲራዎች አሉ። እዚህ ላይ እንግዲህ የአርሰናል ደጋፊዎች በኢትዮጵያ ያላችሁ ወይም ቪዲዮ እያያችሁ ያላችሁ እንግዲህ ክለባችሁ እዚህ ድረስ ነው ሪኮግናይዝ የሚያደርጋችሁ እውቅና የሚሰጣችሁ እና ይህንን የሚያደርጉበት ምክንያት ደግሞ አንደኛ ቤተሰባዊነትንም ለመፍጠር እንደሆነ በደጋፊዎቻቸውና በእነሱ መካከል ያለውን ቤተሰባዊነት ይበልጥ ለማስፋት እንደሆነ ነግሮኛል ማለት ነው። ቱርጋይዱ በጣም ነው ደስ የሚል ኤክስፒሪየንስ ነው። አትሊስት መደገፍ ብቻ ሳይሆን ክለቡ ደግሞ በዚህ ደረጃ ሀገርን ሪኮግናይዝ አርጎ ምናምን አክብሮ ደጋፊዎችን ሲያመሰግን ደስ ይላል እና እንደምታዩት እዚህ ጋር ኢትዮጵያና የሌሎችም የተወሰኑ ሀገራት በስቴዲየሙ ዙሪያ ተሰቅሎታ ያላችሁ ማለት ነው እና ያው ከሀገር ስትወጡ የሀገራችሁን የሆነ ነገር ስታዩ ምናምን ማለታቸው አይቀርም ና እኔ እንኳን ብዙ የእግር ኳስ አድናቂ ባልሆነም ግን ስታዲየሙን ስጎበኝ የኢትዮጵያን ባንዲራ ሳይ በጣም ገርሙ። ኤኒዌይስ የአርሰናል ስታዲየም ጉብኝታችን ቀጥሏል። ሰብስክራይብ ማድረግ እንዳይረሳ እንዳይረሳ ደግሞ ወደሌላኛው የስታዲየሙ ክፍል በነገራችን ላይ ቪአይፒ ውስጥ ሆነው ኳሱን የሚከታተሉ እየተመላለሱ እዚህ ጋር ሬስቶራንት አለ። እንደምታዩት ቪይፒ ሬስቶራንት ለመንጭ ሰው እዚህ እየበሉ እየጠጡ ነው የሚያዩት። ከዚህ ኳሱ መጫቸው እናንተ ማውን ኳስ አያችሁ ነው የሚባል እንደዚህ በቪይፒ ሬስቶራንት ውስጥ እየበላቸው ካልጨፈሩበት፣ ምኑ ኳስ ምኑም ኳስ ነው ካልጨፈሩበት። ይሄ እንግዲህ አርሰናል በ1998 በ1995 እና በ2007 የበላቸው ዋንጫዎች ናቸው። የሴቶችና በወንዶች እግር ኳስ ውስጥ ማለት ነው እዚህ ሴቶቹ ናቸው። ስክሪኑ ላይ እየታዩ ያሉት ቶሩ ቤት እንደሚቀጥል አላወቅኩም። አይ ቲንክ በዚህ ነው። ደግሞ በሜዳው በስር በኩል የመጣ ነው። አይ ቲንክ ሜዳውን ልንነካው ወይም ልናየው ይሄ እንግዲህ ሊጫወቱ ሲወጡ፣ በስልሳ ሺህ ተመልካቾች ፊት ለመቅረብ ሲወጡ ደጋፊ እያጨበጨበ እናንተ ስትወጡ ያለውን ኢማጅን ዋት ግን እኮ በጣም ከባድ ነው። ስልሳ ሺህ ተመልካች ኦ እያለ እናንተ እዚህ ተቀምጣችሁ አስቡት። ኦ ማይ ጋድ ሲዝ ክሬዚ ይሄ ደግሞ እንግዲህ ከላይ ቅድም የነበርንበት ነው። ባለስልጣናቱ የሚቀመጥበት ያለነው። እነዚህ ደግሞ ተቀያሪ ተጫዋቾችና አሰልጣኞች ምናምን የሚቀመጡበት ቦታ ነው። እንደምታዩት እነዚህ በጥቁር ልብስ ያለባቸው ናቸው። እስቲ ቆይ ተቀምጠን ምቾቱን ብናያ ይሻልም። እዚህ ጋ ሆነው ነው እንግዲህ የቁርጥ ሰዓቷ ነው የሚጠብቁት። ኳስ በጣም ከባድ ነገር ነው። ሲሪስሊ ዲ ሉክ እዚህ 60 ሺህ ሰው ከቡ በሚሊየን የሚቆጠር ሰው በመላው ዓለም በቴሌቪዥን መስኮት አፍጥጦ የሚከታተለው ነገር ነው። እና ይሄኛው እንደምታዩት ው ተቀያሪ ተጫዋቾችና አሰልጣኞች የሚቀመጡበት ነው። ከዚህ በኋላ አጥረውታል፣ እኛ መግባት አንችልም። ሜዳውን እየተከረከመ ነው። የሚገርም ነው። ስቴዲየሙ ግን በጣም ግዙፍ አርሰናል ናቸው። የሚገርም ስታዲየም። በነገራችን ላይ ይሄ ሰዓት ታዩታላችሁ። ይሄ ዝጌ የተሰቀለው ሰዓት ከአርሰናል ከቀድሞ ስታዲየማቸው፣ ይሄ ኤምሬትስ አይደለ የገነባቸው፣ ወደዚህ ወደ ኤምሬትስ ስታዲየም ሲመጡ አብሮ የመጣ ሰዓት ነው እና ታሪካዊ ሰዓት ነው እዚህ መሀል ላይ የሰቀሉት። ሶ ኤቭሪዋን እንግዲህ ሰዓቱን ቀና እያለ እያለ እየጨዋታውን እያየ ልቡን ሰቅዞ ይከታተላል። የኤምሬትን ስም ታያላችሁ በሰፊው ኤምሬት። እንግዲህ አንደኛው አነጋጋሪው ነገር የአርሰናል ስታዲየም ኤምሬት እየተባለ ነው የሚጠራው ለምንድን ነው የሚለውን ስናይ፣ ይኸውም አርሰናል ከፍተኛ የገንዘብ ችግር በገጠመውና አዲስ ሜዳ በሚያስፈልገው ሰዓት የደረሰችለት ኤምሬት ናት። ይሄ ደግሞ መልበሻ ክፍል ነው፣ የአርሰናል ተጫዋቾች መልበሻ ክፍል ነው። ከዚህ ጋር ትንሽ የጂም እቃዎች አሉ፣ ክብደቶች ትክክል ምናምን እንደዚህ። ከዛ ቀጭን መተላለፊያ አለች እንደምታዩት። በዚህ ቀጭን መተላለፊያ ስታልፉ ሽንት ቤት አለ፣ እጅ መታጠቢያ አለ። ይሄ ደግሞ ሳውና ስቲም ምናምን ሻወር የሚወስዱበት ነው ስ እዚህ ጋር ይሄ ደግሞ የማሳጅ እና የሕክምና ክፍል ነው። ጨዋታ ላይም እንደሚፈጠር አይታወቅም። ይሄ ደግሞ ልብሳቸውን የሚቀይሩበት ቦታ ነው። እንግዲህ ቴሌቪዥን ላይ እንደምታዩት የአርሰናል ደግሞ በጣም ታላላቅ የተባሉ ተጫዋቾች ስማቸው እዚህ ጋር ሰፍሯል። እንደምታዩት እያንዳንዳቸው ኦኬ፣ ይሄ ክፍል እንግዲህ ጀስት ዝም ብሎ ክፍል አይደለም። ብዙ እንባ፣ ብዙ ደስታ፣ ብዙ ጭፈራ፣ ብዙ ሀዘን የሚያስተናግድ ክፍል ነው ይሄ ክፍል፣ ምክንያቱም አሸንፈው ሲመጡ ድልን የሚያጣጥሙበት፣ የሚተቃቀፉበት፣ ደስታቸውን የሚገልጹበት፣ ተሸንፈው ደግሞ ሲገቡ የሚያለቅሱበት፣ የሚያዝኑበት ክፍል ነው እና እንደምታዩት ይሄ ቀላል ክፍል አይደለም። ዊ አር ዲ አርሰናል ይላል እዚህ ጋር እንደምታዩት። ስማ፣ እነዚህ ሁሉ የአርሰናል ደጋፊዎች ናቸው። በደስታ ነው ፎቶ የሚነሳሱት። እንግዲህ የመጨረሻው የአርሰናል ውሳኔ የሚወሰን በት ክፍል ነው። እዚህ ጋር የሚነጋገሩበት ለመግባት ሲያስቡ ዛሬ እንዲህ ነው የምናደርገው የሚለውን ታክቲክ የሚያወሩበት። በዚች ጋር ደግሞ ቀጭን ክፍል አለች እንደ ኮሪደር አይሮኑ ምን እንደሆነች እስቲ እንያት። ደግሞ የስብሰባ ክፍል ነች። አሰልጣኞች እዚህ ቁጭ ላይ የሚነጋገሩበት ፕሬዘንት የሚያደርጉበት ቦታ ነው፣ ልዩ ቦታ ነው። ከመልበሻው በቀጥታ ክፍል ነው ያለችው። እንደምታዩት እዚህ ጋር በር አለ፣ በጣም ትልቅ በር። ይዘጉትና ያደባሉ፣ ያሴራሉ ማለት ነው። እንግዲህ አርሴናልኝ ነቸው። ለማንኛውም አሁንም ስቴዲየሙን ሪቪው እያደረግን ቀጥለናል። የአርሰናልን መልበሻ ክፍል ካየን ዘንድ ያ ቀጥሎ ታዲያ የተዋጊዎች ውስጥ የሚመጡትስ ምስኪኖች ተጋጣሚዎቹስ የት ናቸው? ይህ ደግሞ አርሰናል በሜዳው ጨዋታ ሲኖረው አርሰናልን የሚገጥሙ እዚህ ነው የሚያርፉት። ይሄ ሻወራቸው ነው። አረ በስመ አብ! የራሳቸው ሜዳ ስለሆነ ነው። የእነኛ እኮ የሚገርም ነው። በልበሻ ክፍሉ፣ መታጠቢያ ክፍሉ ምናምን ግን የንትኖች ግን ይለያል። ሊጋጠሙ የሚመጡ ደግሞ አሁን ማንቸስተር እዚህ ሲመጣ ማለት ነው። እኔስ የተጋጣሚው መልበሻ ክፍል ይሄ የሚገርም ልዩነት አይታችሁታል። እነዛ እኮ እንዴት እንደሚያምር የተጋጣሚዎች። ለማንኛውም ይህንን ይመስላል እንደምታዩት። አርሰናል ይመቸው። ኦኬ አይ ቲንክ ወደ ስ ወደ ፕሬስ ኮንፈረንስ ሩም ነው የሚሄደው። ፕሬስ ኮንፈረንስ ሩም የተሸነፍ ነው። በአንድ ምክንያት ነው፣ ይኸውም ሰብስክራይብ ስለማታረጉ ነው የሚሉት እዚህ ሆኖ ነው። ለማንኛውም ይሄ ደግሞ መግለጫ የሚሰጥበት ቦታ ነው። ልክ ጨዋታ ከጨረሱ በኋላ ፕሬስ ኮንፈረንስ የሚሰጡበት ቦታ ማለት ነው። እንደምታዩት በጣም ጠባብ ይመስላል ስናየው አይደል? ግን በጣም ዋይድ ነው። ከፊት ለፊታቸውም እንደምታዩት በጣም ሰፊ ነው፣ ብዙ ጋዜጠኞች መያዝ ይችላል። እዚህ ጋር መቀመጫቸውን እኛው እዚህ ላይ ተቀምጠው ነው እንግዲህ ጋዜጣዊ መግለጫውን የሚሰጡት። እዚህ ጋር ስፖንሰሮቻቸው ይለጥፋሉ። ይመችሃል ሰው ይቀጥለናል። ይሄኛውስ ምንድነው? የእነዚህ ጋይድድ ቱር የከፈሉ ናቸው ጋይድ ለመጎብኘት ማለት ነው። ጋይድ እየተከተላችሁ እንደዚህ እያብራራላችሁ ለመጎብኘት 350 ፓውንድ ነው የምትከፍሉት። ኤክስፐንስ እዚህ ጋር እንግዲህ የተነሳችሁትን ፎቶ እስካን አርጋችሁ አይታችሁ መክፈል ትችላላችሁ። እኔ ግን ስ ቅድም ያነሱኝ ፎቶ አልወደድኩትም። ግን ሊያው ዝም ብዬ እኔዋር ለኪዋር ይሰጧቸዋል። ቅንብር እኮ ነው። እኔ ከዚህ በላይ ያነሳሉ። በስመ አብ እየተመቱ ሁ ከዚህ በላይ ያለ ያላነሳም እንዴ? ራሱ አርሰናል ሌጀንድስ ቅንብር እንዳለ ቅንብር በመድን አልፈልገው። ለማንኛውም የአርሰናል ሜዳን ሪቪው አርገነዋል የቀረ ታ ቦታ ያለ አይመስለኝም። ኤኒዌይስ በዚህ እዛ ነው የምንገባው። ስቴዲየሙን ጎብኝታችሁ ስትጨርሱ ደግሞ የአርሰናል ሚዚየም አለ። የአርሰናል ሚዚየምን ነው የምንጎበኘው ማለት ነው። የቱ ጋ ነው ሙዚየም? ኦኬ፣ የውስጡን ቱር እንደጨረሳችሁ ደግሞ እዚህ ጋር ሙዚየም አለው አርሰናል። እስከ ዛሬ አጣጣማቸውን ድሎች፣ ዋንጫዎቹን የምትጎበኙበት ማለት ነው። ሶ እስቲ ከተቻለ እንድናይ እንጠይቅ። ኦኬ እዚህ ጋር ደግሞ እንደምታዩት ወደ ሙዚየሙ ትገባላችሁ። ዳውንስቴርስ ነው ይሄ እንግዲህ የነገርኳቸው የክለቡ አጀማመር ታሪክ እዚህ ጋር ተጽፏል። የክለቡ ፋውንደር ከሆኑት መሀል ደግሞ ያው መሳሪያ አምራች ናቸው። እያቸዋለሁ የመድፍ ቅምቡላ ይሁን የምናምን የሚሳኤል ቅምቡላ እንደዛ ነገር ነው። ብቻ የሚያመርቱትን መሳሪያ አድርገው ሐውልት ሰርተውላቸዋል። እንግዲህ መድፍ ያርሰናል ዋነኛ ምልክቱ ነው። ስለዚህ በየቦታው የምትመለከቱት ለዛ ነው። እነዚህ የክለቡ የመጀመሪያው ተጫዋቾች ፎቶግራፋቸው ነው። እዚህ ጋር እንደምታዩት ኦሪጂናል ፎቶግራፍ ነው። እዚህ ጋር ያለው በመስታወት ውስጥ አርገው ጋር አስቀምጧቸው ያስቧቸዋል። እዚህም ጋር እንደምታዩቸው የክለቡ የመጀመሪያ እንግዲህ በአርሰናል ለምትደሰቱ እነዚህ ናችሁ፣ ደስታችሁ መወለድ ሁሉ የመጀመሪያዎቹ ማለት ናቸው። እዚህ ጋር የምትመለከቱት እንግዲህ የተለያዩ ዋንጫዎች በተለያየ ጊዜ ያነሳቸው የክለቡ ዋንጫዎችን ማስታወሻዎችን፣ በዛ ጊዜ እንግዲህ አሰልጣኞች ይጽፉ የነበረው ማስታወሻ ብዙዎቹን ማለት ነው። እዚህ ጋር ደግሞ አሰላለፍን በተመለከተ ሲመካከሩ ነው ከጨዋታ በፊት። ይህም በ1947 እስከ 56 የተነሳ ፎቶ ነው ማለት ነው። በዛ መሀል በነበረ ጨዋታ እንደዚህ ብንሰለፍ ይሻላል የሚለው የሚለውን ጉዳይ ያው እንዲ እንዲያደርገው ሲመካከሩ አሰልጣኞቹ ና የአሰልጣኙ ቲም ማለት ነው። ይህ በ1950 መልበሻ ክፍል ውስጥ እዚህ ጋር እንግዲህ ትልቅ ስክሪን አድርገው ቆየት ያለ አርሴናልን ጨዋታ በስክሪን ትመለከታላችሁ። በፕሮጀክተር አድርገው ከላይ ቀጥታ እንደምታዩት በስክሪን ትመለከታላችሁ። ያው እንግዲህ የአርሰናል ደጋፊ ሆናችሁ ወደ ለንደን ስትመጡ ይህንን መጎብኘት አለባችሁ፣ ከአርሰናል ጨዋታ ማየት ውጭ ማለት ነው። የድሮ ማሊያቸው በጣም ነው የሚያስቀው በሜዳ በጣም የሚያስቀው ይሄ የመጀመሪያዎቹ ማሊያ እነዚህ ነበር። ታኬታ ይጠላል። ታኬታ እንግዲህ ሁሉም ነገር የራሱ መነሻ አለው እና እዚች ጋር አንድ በጣም አስገራሚ ነገር አየሁ። አርሰናል እንግዲህ የመጀመሪያ ስቴዲየም ነበረው ኤምሬትስ ስቴዲየም ከመሰራቱ በፊት ከዛ ስቴዲየም ለቆ ሲመጣ የመጨረሻ ጨዋታ ሆኖ ያደረገው ሜ 7 2006 ዓ.ም ዓ ነበር። ታዲያ ከመጨረሻው ጌም በኋላ ከዛ በፊት ሲለማመድባት፣ ሲጫወትባት፣ ግጥሚያዎችን ሲያደርግባት፣ ድል ሲያጣጥምባት ከነበረው ሜዳ ላይ ትንሽዬ ሳር ተቆርጣ እንደምታዩት ይች የተከረከመች ሳር መታ እዚህ ሙዚየሙ ውስጥ ተቀመጠች። ምክንያቱም የአርሰናል ታሪክ ከዚች ሳር ጋር ይያያዛል። ብዙ ድልን እዚች ሳር ላይ ስላጣጣሙ ማለት ነው። ኦኬ ጉብኝታችን አሁንም ይቀጥላል። እስቲ ደግሞ ከ1950 እስካሁን ድረስ ያሉ ዋንጫዎችና ፎቶግራፎችን የምናይበት ክፍል ነው ደግሞ አርሴን፣ ወንገር አርሴን ወንገር የተከበሩ፣ እንዴት ነው? ሰላም ነው? ኦ እንኳ ሳቃታለሁ ፓስታ ኬታ ምናምን ሁሉም ባይዘወይ ኢች ንድ ኤቭሪቲንግ እዚህ ጋር የምታያቸው ነገሮች በሙሉ የራሳቸው የሆነ ታሪክ አላቸው። ማብራሪያው እያንዳንዱ ተጽፏል። እያንዳንዱን እያብራራን ከሆነ ሰዓት ስለማይበቃ እዚህ ጋር አርሴን ቬንገር በ2017 ዓ ምት ደስታቸውን ሲያከብሩ ነው። እዚህ ጋር ሲተቃቀፉ። ይሄ ሰው ደግሞ እንግዲህ እዚህም አርሰናል ሙዚየም ውስጥ ብቻውን ቦታ የተሰጠው ከ1966 እስከ 1975 ዓ ምት ለክለቡ የተጫወተ ነው። ለክለቡ መጫወቱ ብቻ ሳይሆን ደጋፊ ሆኖ ጭምርን ያደገው የክለቡ ደጋፊ ሆኖ በስፋት ይታወቅ ነበረ፣ ስቴዲየም አካባቢ ከዛ በኋላ ወደ ክለቡ ተቀላቅሎ መጫወት ጀመረ። ነገር ግን አንድ ወሳኝ ጎል አስቆጥሯል። ይሄ የሚያስቆጥረው በ1971 ዓ ም ነው። እሱ ያስቆጠራትን ጎል ተከትሎ ነው እንግዲህ አርሰናል በታሪኩ የመጀመሪያ የተባለውን የኤፍ ኤ ካፕ ዋንጫ ያነሳው ማለት ነው። እንግዲህ ከዚህ ጋር በተገናኘው የወርቅ ጫማም ተሸልመዋል። የወርቅ ጫማና የተሸለማቸው ሜዳሊያዎች ምናምን እዚህ ጋር በክብር ተቀምጠው ክለቡ ያስታውሰዋል ማለት ነው። እንግዲህ ይሄ ሰው ያገባው ጎል አርሰናል በታሪኩ ለመጀመሪያ ጊዜ የሊጉንና የኤፍ ኤ ካፕን ዋንጫ በአንድ የውድድር ዘመን ደብል አርጎ እንዲያሸንፍ ስላደረገው ቦታው ላይ ለብቻው እንደዚህ ተደርጎ ሐውልቱም ተሰርቶ ይታሰባል ማለት ነው። እንግዲህ ይሄ ሰው መቼው ነገርኩ። አሁን ከዚህ ሰውዬ የምትማሩ ምን፣ መጫወትን አይደለም ዋናው መጫወት አይደለም ዋናው መሰለፍ አይደለም ጎሉን ማግባት ነው፣ ፍሬ። ወሳኛዋን ጎል ካገባ ቦታ ለብቻ ኮሪደር ተለቆል ስትታሰብ ትኖራል። ይሄ እንግዲህ የፕሪሚየር ሊግ ዋንጫ ነው አርሰናል የበላው ማለት ነው። እንደምታዩት ቀረብ ያሉ በዚህ በሞደርን ጊዜ የተቀረጹ የእግር ኳስ ክለቡ ጨዋታዎች ይታያሉ። የአርሰን ወንገር ፎቶ በየቦታው በነገራችን ላይ አርሰናል የበላቸው ዋንጫዎች ኤፍኤ ካፕ ደግሞ 14 ጊዜ አንስቷል። ያው ሪከርድ የያዘ ነው ከ1930 ጀምሮ እስከ 2020 ማለት ነው። የሊግ ካፕ ደግሞ ሁለት ጊዜ አንስቷል። የኮሚኒቲ የሚባል ደግሞ የኮሚኒቲ ሼልድ ዋንጫ ደግሞ 17 ጊዜ አሸንፏል። የአውሮፓ ዋንጫ አሸናፊዎች አሸናፊ ደግሞ አንድ ጊዜ ነው የበላው። እሱም በ1993 94 የውድድር ዘመን ማለት ነው። ኢንተርሲቲ ስፌር ካፕ የሚባል ዋንጫ ደግሞ አንድ ጊዜ አንስቷል ከ1969 እስከ 1970 ባለው የውድድር ዘመን ማለት ነው። እንግዲህ በጣም በርካታ ስኬቶችን እንዳሳካ ሁሉ አርሰናል ደግሞ በጣም ብዙ ውድቀቶችንም፣ በጣም ብዙ አባጣ ጎርባጣዎችም ገጥሞታል። ያው በዚህ ውጣ ውረድ ውስጥ እንግዲህ በዓለም ላይ በነገራችን ላይ ከፍተኛ ደጋፊዎች በማህበራዊ ሚዲያ ላይ ቶፕቴን ከሚባሉት አስረኛ ሆኗል። አሁን እያሽቆለቆለ አርሴናል ማለት ነው። በፊት መሪ ነበር ማለት ማህበራዊ ሚዲያ ላይ የደጋፊዎች ቁጥር ሲቆጠር ማለት ነው። እና አሁን ላይ ወደ መቶ ሚሊዮን የሚቆጠር ደጋፊ ነው ያለው አርሰናል በመላው አለም በማህበራዊ ሚዲያ በኩል ማለት ነው። በፊት አንደኛ ሆኖ ይመራ ነበር። አሁን ግን ማህበራዊ ሚዲያ ላይ ካለው ራንክ አንጻር አስረኛ ሆኗል፣ ወይም ወደኋላ ቀርቷል ማለት ነው እና የደጋፊዎች ቁጥር ማሽቆልቆል ይታይበታል፣ ወይም ደግሞ ባለበት ስታክ አርጓል አልጨመርም። ሌሎች ግን ደጋፊዎች ለምሳሌ እንደ ሪያል ማድሪድ፣ ባርሴሎና የመሳሰሉት እነዚህ አንደኛ፣ ሁለተኛ፣ ሶስተኛ እየያዙ ሲመጡ እሱ ወደኋላ ቀርቷል እና አሁን ላይ ያለው የደጋፊ ቁጥር ማህበራዊ ሚዲያ ላይ ከፍተኛ ተከታይ ያላቸው ክለቦችን ስንመለከት በአስረኛነት ነው አርሰናል ያለው ማለት ነው።

ኤንስ ሙዚየሙ ጉብኝታችን ይህን ይመስላል። ቀጥሏል ጉብኝታችን። የሴቶቹ ተጽዕኖ ትንሽ ስለሆነ ይመስለኛል፣ ኳስ ውስጥ በጣም በቃ እዚህ ሙዚየም ውስጥ ስትመጡ በቃ የሴቶቹ እግር ኳስ ቡድን እቺ ሼልፍ ላይ ብቻ ነው የምትታዩ። ትንሽ ፎቶ አለ። ከዛ በኋላ ላይ ሲጫወቱ ሴቶቹ ያሳያሉ። የአርሰናል ማለት ነው። እነዚህ ደግሞ የህፃናት ቲም ነው፣ የአርሰናል የህፃናቱ ቡድን አካሄ ብቻ። በተቀረ ስለ ወንዶቹ የአርሰናል ቡድን የሚያወራው በአጠቃላይ ሙዚየም ስንጨርስ እንግዲህ እንደዚህ አይነት የአርሰናል ሱቅ አለ። የአርሰናል አርማ ያረፈባቸው ኳሶች፣ ኦሪጂናል ማሊያዎች ምናምን ምናምን አሉ። ስለዚህ እስቲ የአርሰናል ማሊያ ማሊያ ማሊያ ለአርሰናል አድናቂዎች ይገዛላቸው ሲዋጋውን የአርሰናል ማሊያ ኦሪጂናል የሚባለው ስንት ነው ዋጋው ከቦታው አተኔ ከገበሬው ማለት እኮ ነው ያረ በቃ ከዋን ነው አርሰናል ሽቶም አለው። እዲ ረ ጊፍት ሽቶ ኩባያ ምናምን ምናምን የሌለ የለም። ኦኬ ስካርፍም አለው። እሺ ለሚጥጥ የልጆች 40 ፓውንድ ነው ለትልልቅ ሰው 60 ፓውንድ፣ 60 ፓውንድ ቺ ስካርፍ 25 ፓውንድ። ጃኬት አላቸው፣ ሁዲ አላቸው፣ የሌለ ነገር የለም። ኳሶቹ ስንት የሆኑ 20 ፓውንድ ናቸው፣ ትልልቆቹ ኳሶች፣ ኦሪጂናል ኳሶች። ኤኒዌይስ በጣም ትልቅ ስቶር ነው ያለው አርሰናል እዚህ ሜዳው ስር ዋ ለማንኛውም በመድፈኞ ቹ ስታዲየም የነበረኝ ቆይታ ይህንን ይመስላል። የአርሰናል ስታዲየሙን በደንብ አድርገን ጎብኝተኗል ብዬ ተስፋ አድርጋለሁ። ለማንኛውም በሌላ ጊዜ በሌላ ቦታ በሌላ ቪዲዮ በአዲስ ሀሳብ እንገናኛለን። ይመቻችሁ። ባባይ ጨው። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ ዩቲዩብ ለመጀመር አጭር ጊዜ ስኬትን ለመቀዳጀት አስቧል? ዩቲዩብ ቢጀምር ስንት ብር አገኘሁም ብሎ አስቧል? እንግዲያውስ በዩቲዩብ ሁለት የወርቅ ሶስት የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ሕልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮ